ቃችእሙቲ ፍንጭቲያንስ የተባልኩበት ምክንያት ስሙን እኔ አይደለሁም የሰጠው ለራሴ በተለይ የኋና ሙዚቃ ዋይራል የወጣው ከዛ በኋላ ነው። ፍንጭቲያንስ ምናም ምናም ሲሉ ተመቸኝ እና ከስሜ በቃ የሚገልጸኝ ይሄ ነው ብዬ ራሴ ያስገባውበት ነው። እኔ ፍቅር ነው ምስቴ፣ ሰላም ነው ሞገሴ፣ ከቶም ጦርነትን አልሻ፣ ህሊናዬን የኔ ያቆስሏል፣ ሩቅ ህልሜን ተስፋ እቅዴን ይጎዷል። ብዙ ግጥሞች ስለ ኢትዮጵያ የሚያወሩ ናቸው። በተለይ በዚህ ግጥም ውስጥ ምን ብለሻል? የነፃነት መኩራብ፣ የታሪክ መስፈሪያ፣ የእግዚአብሔር ብሩክ ምድር፣ ቅድስት ኢትዮጵያ፣ የጥቁር ህዝብ ክብር፣ የማዕዘን ድንጋይ የተጋርሎ አጽምር ውስጥ የደም ፍሳሽ ብቃይ ብለሻል። ኢትዮጵያ ምን ያህል ብትጃት ነው? እንደዚህ በጣም ነው ወዳት ኢትዮጵያ በጣም